ይከፈልላቸዋል። በጎን ወርቅ ይገዛላቸዋል። እንዴት ነው የሚያቆወር? የቤት ዕቃ የቤት ዕቃውን መቻየሽ አንቺ አቢብቲ ኤክሊ ከኪሊ ያነሰች ኤክሊ ከኪሊ ቆምነ መሰረሻውን እይታቸው በሶስት መቶ ሺህ እየታየ ነው። የመዳም ልጆች ቲጂ የመዳም ልጆች አንድ ሺ ብር እየተከፈለሽ እንዴት ነው አንቺ ሶፋ እና ወርቅ ለመግዛት የምትሯሯጭው? አይሰሙሽም እኮ። ሲሰሙሽ እኮ ነዚህ ደንቆሮዋ አንሰማምኛ ከኔ ጭምር አይደለም። እሩታ ምን ተፈጥሮ ነው ዛሬ? ዳናደዱን በቃ እንደዚሁ ያናደዱ ሩቅያ የሆነ ቤት ስሄድ አንቺን ሲዘድቡ የሆነ ቤት ስሄድ የአንቺ ቆንጅ እያለሽ ሲዘቀዝቁ ደግሞ አንዷን ስትዘቀዝቅ እኔ አስጠላኝ። በቃ እናት ትሙት ነው፣ ወደ አንድ ወር ሊሆን ነው። ተዋቸው። ምንድን ነው ለምን ብለሽ ይሄን ነገር? ደጋፊሽ ማስቆም ትችላለች። እንደ ማስቆም ይችላሉ፣ ማስቆም ይችላሉ። ደጋፊዎች ተናግሮ ማስቆም ዩቱባቸው ላይ መስራት ይችላሉ። በቃ ይችላሉ። የመድሀኒት ቤት ልጆች እንዲባሉ ነው የሚፈልጉት። ራና ይሄ እፈልገው እሽ፣ በቃ አትናደጅ፣ አንቺ ተረጋጊ እና ውጪ ትሄጂም ውጪ እኔ አብርሽና ሩታ አትበይኝ። ትሄጂ አብርሽና ሩታ መሩ ሰማይ መሩ ምድር መሩ። አይመለከቱኝም። እንዳለ እነሱ እየሰሩት ያሉ እኛ እንድንበጣጠር ከፈልጎ እንጂ ማስቆም ይችላሉ ማስቆም ይችላሉ። ማንም ዩቱበር ማስቆም ይችላል፣ ብዬሻለሁ። እያንዳንድሽ ዩቱበሮች ማለት ነው። እየሰማሽኝ ነው? ይሄን ነገር አስቆሙት። ካላስቆማችሁት ደግሞ እያንዳንድሽን ገበናሽን ነው ማወጣሉ። እያንዳንድሽን ገበናሽን ነው ማወጣሉ ማለት ነው። ይዊ ይዊ ጥበም ሸጧ። ደህና አድርጋ በማሰባችን የምነግዱ ታዋቂዎች ቪዲዮ ሰርታላቸዋል። ቪዲዮ ሰርታላቸዋል። ደህና አድርጋ ልካሽን ሰርታላቸዋል።

ቲጂ አትሳደብሽ፣ ተረጋጊ። ስሚታያትኒ ተረጋጊታ ተቅድም ጀምሬታ ተረጋጋ። ስንዘቀዘቅ አይታ ነው። ስንዘቀዘቅ አይታ ነው። የቅድስት ተዘቅዝቆ እኔ አይቼ ቦልኬን የወጣሁት አዲስ ዩቱበሮች ሲመጡ አሽቀብጦ ማለት ነው፣ እንደሚሯሯጡት ማለት ነው። እስኪ የሩቅያ እናሳድግላት ብለን ናውቃለን እኛ። ሩታ ተይው፣ እሱን ነው ቻለንጅ አንሱ ተብለው ቆይ ልንገርሽ፣ የሩቅያ ሰብስክራይብ አንሱ ቻለንጅ፣ ቻለንጅ ጀምሮ አስነስተዋል እኮ

አይደለም እናት ትሞት እንዳለ እንዳል ገበናቸው እና ማወጣላችሁ እያንዳንዱ ዩቱበር ከአሁን በኋላ ካላረፉ ማንንም አልደግፈም፣ ከማንም ጎን አይደለም። ከዛሬ ወዲህ እያንዳንዳቸው ልክ ልካቸው እያጠብኩ ነው። ማሰጣችሁ እያመጣችሁ እያጠብኩ የማንም ደጋፊ ሆኝ ጤኝም ሁደጂኝም የአይሚሙኝ የብሩኬሙኝ ያብራብም የሩታም የማርቆስም የቾኮሌትም የሄለንም የማናችሁም ሆኖ አገባኝም አጥቤ አጥቤ ነው ማሰጣችሁ አጥቤ አጥቤ ነው ማሰጣችሁ። እያንዳንድሽን የምታደርጉትን በውስጥ አጥቤ አጥቤ አሰጣችኋል። እያንዳንድሽ ሚስጥር ደግሞ በእጄ ላይ እያንዳንዳችሁን አጥቤ ነው ማሰጣችሁ። አጥቤ አጥቤ ነው ማሰጣችሁ። እያንዳንዳችሁ በሰው ገንዘብ አእምሮብሽ የምትሄጂ እያንዳንድሽ አጥቤ ነው ማሰጣሽ። በመዳምቤ ልጆች ነው አእምሮባችሁ ከጫማ እስከ ልብስ አእምሮብሽ ምትሄጂ አጥቤ ነው ማሰጣችሁ። በጎራችሁ ገዝታችሁ ነው የምንለብሱ አጥቤ ነው ማሰጣሽ። እያንዳንዷን ማለት ነው በሰው ብር የምንነግድ ሁላ ሩታ ተረጋጊ፣ እንደ አምስት ተረጋጊ ይሁለን ተረጋጊና፣ በኋላ ማርያም እነዚህ እነዚህ ሳያስቡ ሰውን ይዘቀዝቃሉ። የዘቀዘቁትን ምን መሰለሽ ሩታ፣ እንዳታያቸው ብሎክ አድርጌ እኔ ወላሂ ቦልኬ ነው ጠት። አላህ ምስክሬን ቦልኪያቸው ነው ጠት አይቼ፣ ሰው ለራሱ ሳይኖር እንዴት ለሰው ይኖራል? ለመዳም ቤት ልጆች ሳይኖሩ ሩቅያ፣ እንዴት አንቺ ለእኔ ሳትኖሪልኝ አሳልፈሽ ለባዳ ትኖሪያለሽ? ለእኔ ሳትኖሪልኝ አንቺ እኮ ቅድሚያ ለእኔ እኔ እኮን መኖር ያለብሽ፣ ቅድሚያ ለእህትሽ በቃ ለእህትሽ ነው መኖር ያለብሽ። ስደት ማለት ከባድ ማድነቅስ ቢሆን ማለት ነው ማድነቅስ ቢሆን በስድብና በመዘቅዘቅ ህገወጥ ስድብ እየተሰዳደብን ወደ ሰው መውደድ ያለብን አይደለም። ሰው እኔ እኔ እኔ ሰማንያ ሰባት የምታውቁ ሰማንያ ሰባት ነው፣ ስምንት ሰዎች አላችሁ። እኔ ሩታ አንድ ሰው በህይወት ከውስጥ ማውራው ሰው የለኝም። ማስመሰል አልችልበትም። ይሄ በውስጥ መታችሁ እንደዚህ ዋሳብ ላይ ምን ላይ ምን ላይ እኔ ማለት ነው እኔ አላውራ